ዞሮ ዞሮ ወንድማችን ምስጋናው ባዮ ላይ እንትን አስቀምጣል። ባንክ ቁጥር አካውንት አላስቀመጥኩም። አሁን መንገድ ይችላለሁ። ሞጣዬ አላስቀመጥኩም። ባዮ ላይ ግን ሁልጊዜ ፈልገው መጥተው ይሄን የሰሙ ምስጋናው ብርአምባር እያሉ ይመጡና በውስጥ ፈውልህ እንዲሰጡ ለማድረግ ባንክ አካውንት በአማርኛና በቁጥር አድርገህ በፊደልና በቁጥር አድርገህ ግለጸው። ምስጋናው ይታየው ነው ይታወቃል። ሲቀጥል ንገራቸው። ባንክ ቁጥርን ቀስ ብለህ አራት አራቱን ቁጥር ከአንድ ሺህ በኋላ አራት አራቱን ንገር አንድ ዜሮ ዜሮ ልገባው ስልሳ አምስት አርባ ሰባት ስልሳ አምስት ዜሮ አራት አንድ ሺህ ሰላሳ ሦስት ሃያ ሰባት ሰባት ነው አይደለም? አዎ፣ ትክክል ነው። በትክክል ይዘውታል። አንተ ደግሞ እሱ ላይ አድርግ እስኪ። ትርንጎ የሞጣይቱ የሚል ሰላም። ትርንጎ ሰላም ብያለሁ። ሄለን ማን ባልፎ ገብቼ ነበር። ኦኬ እሷ አትነሽ ከለኔት ነው ያለችው ናት። ምን ትምህርት ተምራለች? አህ ጨርሳለች። እስኪ ምን ነው ወይስ 11 አካውንቲንግ ተመራች። ዲግሪ ነው ዲፕሎማ መማር ትፈልጋለች? ስልኳን አይ የላትም የላትም። ዋትስአፕ ዳውንሎድ አርጓ ወይም ደግሞ ስልኩ አይሰራም። እንደዚያ ምን ስማርትፎን የላትም? አዎ የላትም። መግዣ ስለሌላት ነው ወይስ ስለማትፈልግ ነው? አይ መግዛትም አትችልም፣ ገንዘብ የላትም። ስማርትፎን እገዛላታለሁ፣ ችግር የለውም። እንኳን ደህና መጣሽ። ለማንኛውም እ በጣም ጥሩ ስማርትፎን ገዛላታለሁ። ግን አንቺ በቲክቶክ ላይ ጻፍልኝ፣ ባንክ አካውንት ካለው በጣም ጥሩ። ሰላም፣ ሰላም፣ ሰላም፣ ሰላም ብያለሁ። እንኳን ደህና መጣ። ገንዘብ ገባልህ? ትላንትና ነግሬው ነበር። እዚህ ዳላስ ቴክሳስ ነው ያለው። አልገባም፣ አልገባም፣ አልገባም። ካንድ አንድ ሺ ምናምን ብር ጽፌለታለሁ። አካውንትንም ሰጥቼዋለሁ። በጣም ጥሩ እንተዋወቅ፣ እስኪ የአይን ዋጋ ነው። ሌላ የምትናገረው ነገር አለ? ቀጥል ት እንደ ልክ ለይቱን ማውጣልኝ እና ሞጣይ ስንጸፈላ መለስክልኝ ማለት በጣም ጥሩ። አብረን ሆነና ችግር የለውም አብረን ሆነን አካውንትን እዚህ ጋኔ በሌላ ፎን ከፍቶ እና ባንክ ቁጥር የኔን አስቀምጬ ትራንስፈር ካረኩ በኋላ ባንኩን እናነሰዋለን እና ማረግ እንችላለን። ችግር የለውም። በጣም ጥሩ እሺ፣ ችግር የለውም። በጣም ጥሩ ሙዚቃ ስሩለት። በጣም ጥሩ እባካችሁ፣ ምስጋናውን ምንም አረዳ ነው። በእውነት በእውነት ያማራ ልጆች ሀምሳ ዶላር አጠና አይደለም፣ የቡናችን ምናምን ጎበዝ። እንርዳው በጣም ፕሮብለም ላይ ነው። እኔ ስለማውቅ ነው፣ በውስጥ ስለማውቅ ነው። እሱ እንደ ሌሎች አልቅሶ መምጣት አይችልበትም። እንደ ሌሎች ፊቱ መቀየር አይችልበትም። እንደምታዩት ነው። ሌላው ግን ወይኔ ምናም ብሎ ሲመጣ ወዲያው ተሯሩጣችሁ ነው። እነ ወርቁ ተረርተዋል፣ ምናም ጎበዝ። እሱ ማልቀስ አልቻለበትም። አማራ ደግሞ ወይ ማልቀስ ወይ ባቡዬ ሲል ነው የሚሰጥ ሰውን። የግድ ማንባት የለም እንዲያነባ መፍቀል የለብንም መጠበቅ የለብንም። ችግር ላይ ያለን ሰው እንርዳው። እዚህ ውስጥ ያላችሁ ሰዎች ብርአምባርን የማያውቀው ዘፈኑን ሰውየውን ነው እንጂ የማታውቁ ዘፈኑን የማያውቀው ሰው የለም። እርዱት። መቶ ዶላር ምንድን ነው ለእናንተ ሁለት መቶ ዶላር፣ ሁላችን ብንተባበር። አማራ ለአማራ መተሳሰብ አለበት። እስካሁን እየተሳሰበ አለ። ብንተሳሰብ የአማራን ቁጥር ያክል በውጭ ሀገር የሚኖር የለም። ከሁለት ነጥብ ሶስት ሚሊዮን ሰው በላይ ነው የሚኖረው። የሚገርማቸው በውጭ ሀገር አማራውን ከፍተኛው ቁጥር በዲያስፖራ ደረጃ አማራ ብቻ ነው ትልቁ ግን በአንድነት ኃይል ተደብቀዋል። ቤተክርስቲያኑስ ተደብቀዋል። መቄዶንያ ላይ ያለ የማይመለከተውን ይረዳል። አማራን አማራ ነው መርዳት ያለበት። ፋኑን አማራ መርዳት አለበት። አማራን ማዳን አለበት። ፋኖ ግን ክልሉ እያዋደመ እንደዚህ ሁሉ ረሃብ ላይ እየጣለ አይደለም። ሌላ ወደ አራት የሚሄድበት መንገድ መፈጠር አለበት ብዬ አስባለሁ። ማክቤል ከጨረስ የአይን ዋጋ የተባለ አስገባው አስገባው ይባላል። የት ሀገር ሰውነ ጤና ይስጥልኝ። የአይን ዋጋ የአይኔ ዋጋ ነው። የአይን ዋጋ ይሰማሃል? የአይን ዋጋ ስሙ አይደለም ማለት ነው። ስጥ ልሞጣ ሰላም ይብዛልኝ። እንደናለህ ስም ነው የአይን ዋጋ ሼር። ትክክል ትክክል ትክክል። የአይኔ ዋጋ ነው። የት ሀገር ነው? የት ነው የተወለድከው? የአይን ዋጋ አዎ አዎ፣ ስሜ ነው። የት ነው የተወለድከው? ጎጃም፣ ጎጃም አማራ፣ ጎጃም ደብረ ማርቆስ፣ ደብረ ማርቆስ። ዘግይቶ ነው የሚደርሰው። እስቲ ምንድነው ችሎታ፣ ችሎታ ምንድነው? ጎጃም ደብረ ማርቆስ ዙሪያ አማኑኤል የሚባል ቦታ፣ አማኑኤል ወረዳ፣ የእስክንድር ነጋገር ኦኬ

አውርጄዋለው ግን እኔ ጋር ወርዷል ይለኛል። ሁሉም ብዙ ሰው ይሰማል ይርቃል። በቃ ወቃ አስቸጋሪ ወራ በለው